ውድ የተከበሯቸው ተመልካቾች አሰላም አሌይኩም ወረህመቱላሂ ወባረካቱሁ። እንግዲህ ዛሬ ትንሽ የቤት ኬክ አሰራር ላሳያችሁ ነው፣ ቀለል ያለች። እዚህ ጋ እንቁላሉ እንድ ሶስት እንቁላል ነበር፣ ቪዲዮ እየቀረጽኩ ነበረ በመካከል ተቋርጦብኝ ነው። ሶስት እንቁላሎችን እንደዚህ አድርጌ ፈጨጫቸዋለሁ። ስ ፈጮት እንደዚህ እንቁላሉ ይኩረ ፈረፋ ማለት ነው። ከዛ ፌኔሊያ ቢኪን ፓውደር ይሄ ቢኪን ፓውደር ነው። ከዛ እዚህ ጋር ፌኔሊያ እጠቀማለሁ ማለት ነው። እዚህ ጋር ኬኩ ካበቃ በኋላ ነው። ሐሊብ ኒስላህ ይባላል አረብኛ የምታነቡ ደግሞ፣ እዚህ ጋር ይው ሐሊብ ኒስላህ ይባላል። አንዳንድ ቤት ደግሞ ጃሙስ ብለው ይጠሩታል ማለት ነው። ይህ መጨረሻ ላይ ነው። ከዛ እዚህ ጋር ጣሂን ትግየ ኮይቲ ማለት ነው። ይሄንን ነው የምጠቀመው። አሁን ስኳር ልጨምር ነው ማለት ነው። አንድ ኮብ ስኳር ነው ጨምረው እንግዲህ እንደዚህ አደርጋችሁ እንቁላሉን ከፈጫችሁ በኋላ እኔ ብዙ ስለማልጠቀም አፈሰስኩ። ብዙ ስኳር ስለማልጠቀም ይህን ትንሽ ናት ኮቧ፣ ለእናንተ ሳሳይ አፈሰስኩት። እንግዲህ ጨመርኩኝ ማለት ነው። ይህንን ልፈጫው ነው። ጠይብ፣ ከዛ ከእንቁላሉ ጋር በደንብ ይፈጫ ማለት ነው። ቪዲዮ መጀመሪያ ላይ ቀርጭላችሁ ነበረ ተቋረጠብኝ። እሺ ቤተሰብ እንግዲህ ስኳሩና እንቁላሉ እንደዚህ ሆኗል ማለት ነው። ጠይ እንደዚህ አድርጌ ፈጨቸዋለሁኝ። አሁን ምንድነው ለመንዘባዴ ቢኖረኝ እዚህ ጋር ለመንዘባዴውን ጨምሬ ነበር የምፈጨው። ነገር ግን ለመንዘባዴ ስለሌለኝ አሁን ምንድነው የምጨምረው ዘይት ጨምራለሁ ማለት ነው። እና ለዚህ ቪዲዮ እንግዲህ ሰብስክራይብ፣ ላይክ፣ ሼር አድርጉ። ይሁን ላችሁም እንድታበረታቱኝ በአክብሮት ጠይቃለሁኝ። ሸርም አድርጉልኝ ማለት ነው። እሺ ቤተሰብ ዘይቱን እንግዲህ እቺ ትንሽ ዬ ኮብና ማለት ነው አልሞላኋትም ጨምር ያለው ዘይቱን እንግዲህ። በዚህ እናንተ የፈለጋችሁትን ያክል ትጠቀማላችሁ ማለት ነው። እኔ ያው ለእናንተ አሳያለሁ ብዬ ነው ስጓሮንም የደፋሁት። አሁንም እንዳይፈስብኝ እና የፈለጋችሁትን ያክል መጨመር ትችላላችሁ ማለት ነው። እኔ እዚህ ጋር ጨመርኩት። አሁን ይህን ልፈጨው ነው። በደንብ ከተቀላቀለ በኋላ ደግሞ ቢክን ባውደር እና ፌኔል የሆኑ ጨምራለሁ ማለት ነው። ግን ለመዘባዲ ቢኖር ይበልጥ ቆንጆ ነበር ማለት ነው። ቤተሰብ እንግዲህ ዘይቱን እንደዚህ አርጌ ፈጨችዋለሁ። በደንብ አርጌ ማለት ነው። ዘይት እንቁላልና ምንድን ነው። ያደረኩት የነበረ ስኳር ማለት ነው። ይህ እንግዲህ እንደዚህ ሆኖ ተፈጭቷል። ለመንዘባ ቢኖር በዚሁ መልክ ነበር መፈጨት የነበረበት ማለት ነው። አብሯችን ቆዩ። አሁን ምንድን ነው ቤክም ፌኔሊያ ነው የምጨምረው። እንግዲህ ለመቀረጽ አይመችም ማለት ነው። እንደምትመለከቱት፣ ለእናንተ ለማሳየት ስል ነው ማለት ነው። አንድ ሜላጋ ቤኪን ባውደር፣ ሁለተኛ ሜላጋ ቤኪን ባውደር ማለት ነው ጨመርኩኝ። ጠይብ ሁለት ሚላ ጋር በትንሿ ማለት ነው ሚኪን ባውደር ላ ፌኒሊያ ማለት ነው ስፈክሮላ አላለ እና ሁለት ሚላ ጋር በትንሿ ጨምሬ ያለሁ። እንግዲህ እንደዚህ አድርጌ ጨምሬ ፈጭቸዋለሁ ማለት ነው። አሁን ዱቄቱን ጨምራለሁ። አብራችሁ ቆዩ። ዱቄቱን እንግዲህ እኔ ሁለት ቆብ ነው የምጠቀመው፣ ብዙ ትልቅ ብዙ ስለማልሰራ ማለት ነው። ሁለት ቆብ ነው የምጠቀመው። ታይም ይህ እንግዲህ ቤኪን ባውደር ነው። ጠይብ አንድ በትልቁ ሚላጋ ቤኪን ባውደር በትልቁ ማለት ነው። አሁን ፈጫዋለሁ አንድ ጊዜ እንግዲህ፣ ዲቄቱን ሁለት ኮፕ በዚችኝ የተጠቀምኩት እኔ በዚች ሁለት ኮብ ማለት ነው። አሁን በደምብ አድርጌ ልፈጨው ነው። በእጀም አቀላቀል እችል ነበር፣ ነገር ግን በመኪናው ሲሆን ይበልጥ ሁሉንም ይፈጫዋል ማለት ነው። ና በኋላ ላይ እንገናኝ። እሽ፣ ቤተሰብ እንግዲህ ለበንዘባዴ ቢኖር ሀሪፍ ይሆን ነበር፣ የሆነ ትንሽ ወፈር ብሏል። ነገር ግን ሻላ እንደሚዘብጥ እርግጠኛ ነኝ። ግን ለበንዘባዴ ጥሩ ነው፣ ምክንያቱም ይሄ እንዲቀጠን ያደርግልናል ማለት ነው። ይህን አጅኑም እንዲቀጠን ያደርግልናል። ዛሬ ከከዋ ላደረግኩም ዝም ብዬ በነጩ ብቻ ነው እየሰራሁት ማለት ነው። እና ሲወጣ ደግሞ አብረን የምናየው ይሆናል። ሁላችሁም ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ እንድትሆኑ አክብሮት ጠይቃችኋለሁ። እንግዲህ ይህ ቪዲዮ ከተመቻችሁ ሁላችሁም ላይክ ሼር እያደረጋችሁ በዚህ መልኩ እየሰራችሁ እንዲተጠቀሙ እላለሁ። ሁላችሁም ሰብስክራይብ አድርጉኝ። ወዳችኋለሁ፣ አክብራችኋለሁ። ቀጣ ያለውን ፓርት ደግሞ የማሳያችሁ ይሆናል ማለት ነው። ፍሮኑ ግን መጀመሪያ ከመስራታችሁ በፊት ሀር መሆን አለበት፣ የሚፋጅ መሆናል። ያኔ በጣም ሞቃት ያለው መሆን አለበት ይሁን ስራይን ስጀምር አንስቼ ነበር የሸቀልኩት ሀር ሆኗል። እንግዲህ አብረን የምናየው ይሆናል። ሁሉ ነገር ቀዝቃዛ ስለሚሆን እንቁላሉም፣ ቀዝቃዛ ሁሉ ነገር ቀዝቃዛ ስለሚሆን እናንተ ብዙ ፍሩንን ማለት ነው ራቅ ማድረግ አለባችሁ። ያ እሳቱን ከፍ ብሎ ቀስ እያለ እየበሰለ እየበሰለ ከዛ በኋላ ሲስተካከልላችሁ እሳቱን ታጠፋላችሁ ማለት ነው። እኔ በዚህ መልኩ አድርጌዋለሁ። ሲበስል ደግሞ እንሻላ የምናየው ይሆናል። እንግዲህ ኬካችን በዚህ ሁኔታ እየበሰለ ይገኛል ማለት ነው። አሁን በደንብ ከነፋ በኋላ ከዛ በኋላ ነው ላሁን የምትሸክሉት። አሁን ታችሁን ብቻ ነው እየበሰለ ያለው ማለት ነው። ይሄ ታችሁን ብቻ ነው አሁን እየሰራ ያለው። ከዛ በኋላ ነው ላሁን እንደበሰለ ስታውቁ፣ በስኪ ላይ ታችሁ እንደበሰለ ስታውቁ፣ ከዛ በኋላ ላሁን የምትሸክሉት ማለት ነው። ግን መጀመሪያ ላይ ታችሁን ብቻ ነው እንሰራ ያለው አያችሁት፣ መሻላ እየነፋ ነው። ያው ለበንዘብ አዴ ስለሌለው ብዙ አይሆንም ብዬ አስብው ነበረ፣ ግን እሱ መሻላ አላሳፈረኝም ማለት ነው። እና ለበንዘብ አዴ ሲኖረው ይበልጥ ውስጡን ክፍትፍት እንዲል ያደርግላችኋል ማለት ነው። ያምራል። እና ሲበስል ደግሞ ያሳያችኋለሁ። አሁን እየበሰለ ነው። እኔም ጋይን እየሰራሁ ነው እንደምትመለከቱት ዛሬ ያው ከቀው አላጠረኩበትም፣ እንደነገራችሁ ሽቁላጣ ምናምን አልጨመርኩም ዝም ብዬ ነው ማለት ነው። እና ምንም ነገር መጠቀም ትችላላችሁ። ከበሰለ በኋላ የፈለጋችሁትን ነገር መጠቀም ትችላላችሁ፣ ላውን የምትጠቀሙን ነገር ማለት ነው። እኛ ግን ያው እንደነገርኳችሁ ጃሙስ ወይም ሀዲ ሚስላ ነበር፣ ነገር ግን እሱንም ደግሞ ሴትየዋ ተዩ እያለች ነው። መተወያ አይቀረም ማለት ነው እና በኋላ ሁሉን ነገር ማሳያችሁ ይሆናል። ሰብስክራይብ ያርጉ፣ ላይክ ሼር እያደረጋችሁ አብ በረታቱ ማለት ነው። ቀለል ያለ የቤት ኬክ ነው። የትም ቦታ ሆናችሁ መስራት ትችላላችሁ።